በዝች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምኦን በሰማዕትነት አረፈ። ከእርሱም ጋር መቶ አምሳ ሰማዕታት። ይህም ቅዱስ ትከሻ ነቃይ የተባለ የአህርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ አሰቃያቸው። ይህም የከበረ አባ ስም ወለ ንጉሥ ሳቦር መልእክት ጽፎ ላከለት፣ እንዲህ የሚል ክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል፣ የክብር ባለቤት የክርስቶስ ተገዥ ናቸውና፣ ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የህያው እግዚአብሔርን ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ታለው። በዚያም ሃይማኖታቸውን ክደው ሰማይን ያመልኩ ያመለኩ እነርሱን በሌላ የታሰሩ ብዙ እስረኞችን አገኘ። ይህ ቅዱስም ገሰጻቸው አስተማራቸው እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ ራሶቻቸውንም ቆረጧቸውና የህይወት አክሊልን ተቀበሉ ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት ከእርሱም ጋር መቶ አምሳ ሰዎች አሉ እነርሱም አንገታቸውን እስከ ቆረጧቸውና አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፉን ከመፍራት የተነሳ ደንግጦ ሃይማኖቱ ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር አይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማይታት ጋራ ተቆጥረ ከክብር ባለቤት ክርስቶስ ጋር ለዘላለም ትነግሰትን ወራለ ብሎ አጽናናው፣ እንዲም አደረገ። የሕይወት አክሊልን ተቀበለ። ስሙ ባሴቅ የተባለ ያንን ያጥናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳለፈ። የድል አክሊልም ተቀበለ። ከዚህ በኋላም የከበረ ስምኦንን ወደ እርሱ አቅርቦ ለአማልክት ስገድ፣ ያለዚያ በጽኑ ስቃይ አሰቃያለው አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜም ራሱን በሰይፍ እንዲቆርቷ አዞ ቆረጡት በመንግሥተ ሰማያትም የሰማይትነትና አክሊል ተቀበለ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለስምዖን ለአርማንያ ሞገሳ ወለአገረ ፋርስ ኤጲስቆጶሳ በአውደ ኩነኔ የወስም ለትዕግስት ህማም ዘለብሳ ሰላም ሰላም ለምዕት ወሃምሳ ለነፍሳት ወሙ ክብረ ከብረ በሰማይ ወረሳ አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ያዝያ ሀያ በዚች ቀን ደንደራ ከሚባል አገር ደግሞ ልበደራ

አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ተአምሬ ነው። ንግሥት ሌኒ በቅድስት ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶልኝ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረሱ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገብረ ተአምራት እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእነርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያኑም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠን። መጻሕፍትንም ስንመረምር በደብረ ዘይት ጉባኤ ሐዋርያትን የሚሰብክበት እንዲህ የሚል ጽሑፍ አገኘን። ቅዱሳን አበ ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውን ነበር። ቅዱስ ጴጥሮስም ጌታችንን አቤቱ፣ የሕይወት ቃል አሰማን ሁሉን ነግረህናልና አሁንም መልካሙንም ያማረው እኒህ የተከተሉን እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከእሊ ሁለት ሰማያዊ ጎበዛዘት ይሄ በቀኜ ያለው ሚካኤል ነው፣ እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምረትን የሚለምን ነው። ይኸው በግራዬ በኩል ያለውም ደግሞ ገብርኤል ነው፣ እርሱም ከማሪ አባቴ ዘንድ ወደ ዓለም በተላከ ጌታ ከእናቴ ከቅድስት ድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው አለው ቀድሞም ለካህኑ ለዘካርያስ በዚያን ወራት ተገልጾ ወንድ ልጅ ይወልድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ በአለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸው ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ ዘጠኙ ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ የባህሪ አባቴ አብና የባህሪ ሕይወቴ በሆነ ማህያዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቁ ክብረ በዓሉ በወርሃ ኅዳር 12 ቀን፣ የገብርኤልም ክብረ በዓሉ በወርሃ ታኅሳስ 19 ቀን ነው አለው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ እኔም ከእኔ ጋር ያሉትም ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው ሥራችንም እንደ አሰብነው ለማከናወን ችለናልና ከዚህም ሳይገባኝ ወደ ሾመኝ ኤጲስቆጶስ አባ ሚካኤሎስ ሄድን። የተደረገውን ሁሉ አስቀድሜ እንደተናገርኩት እንደ ተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁት የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶሳት አባ ሚካኤሎስም ስለ ነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለይም ጊዜ መልአክ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንህም አለው ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን ቤተ ክርስቲያን ፈጥና አሰርተ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ሚካኤል ስም ያደረገውን ተአምር ተናገርሁት። የዚያችን ቤተ ክርስቲያን ሥራ በተጀመረት ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምራት ነገርሁ። ስለ እርሱም የደስታ በዓል እናደርግ ዘንድ ልቡናችሁ ብሩህ ጆሮአችሁም ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር አስሙ። ለቤተ ክርስቲያኑ መሠረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነደፈው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮኹ አለቀሱ። የሞተውንም ሰውም አስከሬን ለመቅበር ወደ መቃብር ለመውሰድ በተዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹ ተገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰቡትም ሕዝብ ሁሉ ወንዱም፣ ሴቱም፣ ትልቁም፣ ትንሹም የሊቀ መላእክት የቅዱስ ገብርኤልን አምላክ አንድ ነው አይለወጥም እያሉ ጮኹ። የተነሳውም ሰው ምን ሆነ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝ ልንገራችሁ ስሙኝ የዚህም ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነደፈኝ። መልኩ የሚያስፈራ ሰውም ረገጠኝ ሞትኩ። ያን ጊዜም ክንፍ ያለው የነገስታት ልጅ የሚመስል ዕድሜው አስራ ስምንት ዓመት የሚሆን ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየኩ ጊዜ ላስነሳ ወደ አንተ የመጣው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ህዙም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑ። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መልአኩ ቅዱስ ገብርኤል የሰጠውን የቸርነት ብዛት አደነቁ። የሊቀ መላእክት የቅዱስ ገብርኤል ጸሎትና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሆንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅድስት ተዋሕዶ ሃይማኖታችን መቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን።